ጤና ይስጥልን። እንደምናረፈዳችሁ ውድ የኤንቢሲ ቤተሰቦች፣ የዛሬ የእሮብ የሚያዝያ 1 2017 የቀን ዜናችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ማሊ ግርማ ከመላው የቀጥታ ስርጭት ባለሙያዎች ጋር ዜናዎቹን እያብሬያው አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ለሚገኙ ተጽዕኖ ፈጣሪ ግለሰቦች የግንዛቤ መስጫ መድረክ አካሂዷል። በኢትዮጵያ የሚገኘው የሲቪል ማህበራት ለተቋቋሙለት አላማ ልክ እየሰሩ አይደለም ተባለ። ኢራንና አሜሪካ እስራኤል ጥቃት ከፈጸሙብኝ የኒውክሌር ጦር መሳሪያ መጠቀም ምርጫዬ ይሆናል ብላለች። በቅድሚያም የሀገር ውስጥና የውጭ አጫጭር ዜናዎችን እናስቀድም። የተባበሩት መንግስታት ድርጅት አስራ አምስተኛው የወንጀል መከላከልና የወንጀል ፍትህ ኮንግረስ የቅድመ ዝግጅት ስብሰባ በአዲስ አበባ እያካሄደ ነው። በመድረኩ ከወንጀል መከላከል ጋር በተያዘ ፖሊሲና ስትራቴጂ ከመቅረጽ ህጎችም ከማውጣትና ና ከመተግበር ጀምሮ እየተከናወኑ ያሉ ስራዎችን ተገምግመውበታል። በቀጣዩ ሊሰሩ የታቀዱ ተግባራት ዙሪያ የተለያዩ ሀገራትና አለም አቀፍ ተቋማት ተወካዮች በማቅረብ የልምድ ልውውጥ መደረጉም ተገልጿል የተባበሩት መንግስታት ድርጅት 15ኛው የወንጀል መከላከልና የወንጀል ፍትህ ኮንግረስ እንደ አውሮፓውያን አቆጣጠር በ2026 በተባበሩት አረብ ኤምሬትሶች አቡዳቢ ይካሄዳል። በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን በተመለከተ ያሉ የህግ ክፍተቶችና ፆታን መሰረት ያደረገ ጥቃትን መከላከል የሚያስችል ሀገራዊ ንቅናቄ መድረክ እየተካሄደ ነው። ፆታን መሰረት ያደረጉ ጥቃቶችን ለመከላከልና ምላሽ ለመስጠት የሁሉም አካላት ርብርብ የሚጠይቅ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ገልጸዋል። መድረኩ የህዝብ ተወካዮች ምክር ቤት የቋሚ ኮሚቴ ሰብሳቢዎችና አባላት፣ ከተለያዩ የመንግስት ተቋም የመጡ ከፍተኛ ኃላፊዎች፣ የፍትህ አካላት፣ የክልል የሴ ደረጃጀቶችና ሌሎች ባለድርሻ አካላትም ተገኝተውበታል። ሚኒስተሩ እንደገለጹትም ጾታ መሰረት ያደረጉ ጥቃቶች በስብና መውረድ የሚፈጸሙ ኢሰባዊ ድርጊትና የጤና ማህበራዊና የተለያዩ ቀውሶችን የሚያስከትል ነው። ለዚህ ድርጊትም የተመቻቸ ሁኔታ እንዳይኖር የሁሉም ድርሻ ወሳኝ ሚና ያለ እንደሆነ ኢትዮጵያም እነዚህን ኢሰባዊ ድርጊቶችን ለመከላከልና ተገቢውን እርምጃ ለመውሰድ የሚያስችል የተለያየ ዓለም አቀፍ ድንጋጌዎችን ማቀዷንም ተናግሯል። ተቋማትም ተደራጅተው የህግና ፖሊሲ ማዕቀፍ ቢያዘጋጅም ጾታ ስርዓት ላይ ያለው የህብረተሰብ ግንዛቤ ክፍተት በመኖሩ ጥቃቶችን በባህላዊና የፍትህ ስርዓት እንዲደረግ ማድረግም አስተማሪና ተመጣጣኝ ቅጣት ከማግኘት አኳያ ክፍተት በመኖሩ በጉዳዩ ላይ እንድንመክር አድርጎናል ብለዋል። የኢትዮጵያ ፌዴራል ፖሊስ ከ24 ሚሊዮን ብር በላይ የዋጋ ግምት የያዘ 3700 ኩንታል የኮንትሮባንድ ቡና በቁጥጥር ስር ማዋሉን አስታውቋል። ከአዲስ አበባ ወደ ደብረ ብርሃን ከተማ የኮንትሮባንድ ቡናውን ለማስገባት ሲዘዋወር የነበረ በሰሌዳ ቁጥር ኮድ 3 አዲስ አበባ 1408 1 ና ኮድ 3 አዲስ አበባ 4321 8 እንዲሁም ኮድ 3 አዲስ አበባ 3457 4 የሆነው የተሽከርካሪ የኮንትሮባንድ ቡናውን ጭኖ ከአዲስ አበባ ወደ ባህር ዳር ሲጓዝ በሱሉልታ ፍተሻ ጣቢያ የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃ ደህንነት ሰራተኞች ጋር በመቀናጀት መያዛቸውንም ገልጿል። የኢትዮጵያ ፌዴራል ፖሊስ ሕብረተሰቡ ኮንትሮባንድ በሀገር ኢኮኖሚ ላይ እያደረሰ ያለውን ከፍተኛ ተጽዕኖ በመገንዘብ ለጸጥታ አካላት እያደረገ ስላለው ቀና ትብብር ለአቅያለምስጋና እያቀረበ ይህንንም ትብብርም አጠናክሮ እንዲቀጥል ጥሪው ቀርቧል። ተመልካቾቻችን ከሀገር ውስጥ ያገኘናቸውን አጫጭር ዜናዎች አደረስናችሁ። አሁን ደግሞ ወደ ውጭ አጫጭር ዜናዎችን እንለፍ። አሜሪካ የወታደራዊ የዛቻውን የማታቀውም ከሆነ ኢራን ለኒውክሌር ድርድር መዘጋጀቷን አስታወቀች። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ በሰጡት ማብራሪያ ሀገራቸው ከአሜሪካ የሚሰነዘርባት የወታደራዊ ዛቻና ማስጠንቀቂያ የሚቆምላት ከሆነ በኒውክሌር ፕሮግራሟ ዙሪያ ለመስማማት ተዘጋጅታለች ነው ያሉት። እንደ አራክቺ ማብራሪያም መጀመሪያ ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር አማራጭ ሲሉ የሚፎክሩትን ሁሉንም ነገር ማቆም አለባቸው ሲሉም ገልጿል። ያለበዚያ ግን ኢራን የዛን መሰሉን ማስገደድ የማትቀበለው መሆኑን ልንነግራቸው እንወዳለን ሲሉ አራክቺ አብራርተዋል። ትራምፕ በአማን የሚደረገው ድርድር የቀጥታ ነው ሲሉ የሰጡትን የሰኞ እለት የተሳሳተ መግለጫ የኢራኑ የውጭ ጉዳይ ሚኒስተር አባስ አራክቺ በበኩላቸው የአማኑ ድርድር በሶስተኛ ወገን የሚደረግ መሆኑንም አስታውቀዋል። ዘገባው የቢቢሲ ነው። ከአሜሪካ እንዲወጡ ትእዛዝ የተሰጣቸው ስደተኞች በተቆጠረላቸው ቀን የማይለቁ ከሆነ የገንዘብ ቅጣት እንደሚከተላቸው ተነግሯል። ሮይተርስ የዜና ምንጭ ባሰራጨው ዘገባው የትራምፕ አስተዳደር አሜሪካን እንዲለቁ ትእዛዝ ሰጥቻቸዋለው በተቆረጠላቸው ጊዜ ከአሜሪካ የማይወጡ ከሆነ በየቀኑ 998 ዶላር ቅጣት እንዲከፍሉ ነው ያስታወቀው። ይህ የገንዘብ ቅጣት ህጉ ነው የወጣው እንደ ኢሮፒያን አቆጣጠር በ1996 ሲሆን ለመጀመሪያ ጊዜም ተግባራዊ የሆነው ደግሞ በ2018 መሆኑ የተሰማው የትራምፕ መወዳደር የገንዘብ ቅጣቱ ተግባራዊ የሚደረገው ወደ ኋላ ከአምስት ዓመታት ቀደም ብለው የገቡትን ህገወጥ ስደተኛ አልባ ስደተኞችም እንደሚያጠቃልል ነው የተገለጸው። ዘገባው የኤዥያን ዋን ነው። በዩክሬን ጦርነት ለሩሲያ ወግነው ሲዋጉ የነበሩ የቻይና ዜጎች መያዛቸውን በተመለከተ አሜሪካ የሚረብሽ ተግባር ስትል ገልጸዋለች። በሩሲያና በዩክሬን መካከል ሶስት ዓመታት ያለፈው ከባድ ጦርነት በተኩስ አቁም ይሁን በዘላቂ ድርድር ለማስቆም አልተቻለም። በዩክሬንና በሩሲያ መካከል ትራምፕ አስተዳደር የሰላሳ ቀናት የተኩስ አቁም ስምምነት ላይም ተደርሷል ቢባልም እስካሁን ግን ተፈጻሚ አልሆነም። ጦርነቱም ቀጥሏል። ትላንት በወጣ መረጃም በዩክሬን ምድር ከሩሲያ ጦር ኃይል ወግነው ሲዋጉ የነበሩ የነበሩ ሁለት የቻይና ዜጎችም መማረካቸውም ተገልጿል። ያንን ተከትሎም የአሜሪካ ቃል አቀባይ ሚኒስቴር ታሚ ብሩስም በሰጡት አስተያየት ቻይናውያን ከዩክሬን ምድር መማረካቸውን የሚረብሽ ዜና ሲሉ ነው የገለጹት። ቻይና በዩክሬን ጦርነቱ እንዲቀጥል ዋነኛ ደጋፊ መሆኗንም ብሩስ የገለጹት፣ ዘገባው የአናዶሉ ነው። ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ ወደ ዝርዝር ጉዳዮቻችን አለፍን። በአማራ ክልል የተካሄደ የሚገኘው የምክክር ምዕራፍ ላይ ተሳታፊ የሆኑ የማህበረሰብ ተወካዮች አጀንዳቸው አደራጅተው አጠናቀዋል። በምክክሩ ለሚሳተፉ በተጽዕኖ ፈጣሪ ግለሰቦች የግንዛቤ መስጫ መድረክም ተካሂዷል። አክረም ኑርያ ከስፍራው መረጃውን ያደርሰናል። ተከታትለን እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል እያካሄደ የሚገኘው የምክክር ሂደት ዛሬም ቀጥሎ ውሏል። በዛሬው ዕለት በጠዋቱ ክፍለ ጊዜ በውይይቱ ለሚሳተፉ የተጽዕኖ ግለሰቦችም የግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ የአማራ ክልል የምክክር ሂደት አስተባባሪ ኮሚሽነር መላክ ወልደ ማርያም ባደረጉት ንግግር ሀገራዊ መግባባት እንዲፈጠር የተለያዩ ጥያቄዎች ከዚህ ቀደም ሲቀርቡ መቆየታቸውን አስታውሰው ሆኖም ምላሽ ተያገኙ መቆየታቸውም ተናግረዋል። በሕዝብ ተወካዮች ምክር ቤት በአዋጅ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ መግባባትን መፍጠር አላማው መሆኑን የገለጹት ኮሚሽነር መላኩ እስካሁን ድረስ በ11 ክልሎችና በሁለት ከተማ አስተዳደሮች የሀገራዊ ምክክር መድረክ መካሄዱን የተናገሩት ኮሚሽነሩ በእነዚህ መድረኮች ሀገረ መንግስቱን አደጋ ላይ የሚጥሩ ጉዳዮች መነሳታቸውን ተናግረዋል። ምክክር እውነትን ፍለጋ ሂደት ነው ያሉት ደግሞ ኮሚሽነር ዶክተር ዮናስ አዳዬ ይህ ሂደት በህዝቦች መካከል መግባባትን መፍጠር አላማው መሆኑን ተናግረዋል። በባህር ዳር ከተማ እየተካሄደ የሚገኘው የአማራ ክልል የምክክር ሂደት ከአራት ሺህ በላይ የማህበረሰብ ክፍል ተወካዮች አጀንዳቸውን ለይተው ያቀረቡ ሲሆን፣ በቀጣይ ቀናት ደግሞ ባለድርሻ አካላት ይህንን ውይይት እንደሚቀጥሉ ይጠበቃል። ኢትዮጵያ ለእድገቷ ለዜጎች የተመቸ ህይወት ይሰራሉ የምትላቸው በሺዎች የሚቆጠሩ የሲቪል ማህበራት ቢኖራትም የምትጠብቀውን ያህል ጥቅም እየሰጧት አይደለም ተባለ። ማህበረቱ ኃላፊነታቸውን በአግባቡ ላለመወጣታቸው ያሉባቸው የተለያዩ ችግሮችም እንደ መንስኤነት ተጠቅ ተጠቅሰዋል መቅደስ ተምስ ተጨማሪ አላት የሲቪል ማህበረሰብ ድርጅቶች የዜጎችን ተሳትፎ የሚጠይቁ ተግባራት ላይ ዜጎች በንቃት እንዲሳተፉ፣ ድምጻቸው ተሰሚነት እንዲያገኝ፣ ጥያቄዎቻቸው ምላሽ እንዲቸራቸው የማድረግ ሚናን ይጫወታሉ። የትኛውም የዓለም ሀገራት ያሉ ሲቪል ማህበራት መርህ ነው። በኢትዮጵያ ማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ላይ የሚሰሩ ከአራት ሺህ በላይ ሲቪል ማህበራት ስለመኖራቸው መረጃዎች ያሳያሉ። ማህበራቱ በሀገሪቱ ህግና ስርዓት እንዲከበር፣ ዜጎች ሰብአዊና ዲሞክራሲያዊ መብቶቻቸው እንዲጠበቁና በተለይ ሰላምን በመገንባት ሂደት ትልቅ አስተዋጽኦ እንዲኖራቸው ይጠበቃል። ለመሆኑ በመሰል ዓላማ ላይ የተቋቋሙት ማህበራት በምን ቁመና ላይ ይገኛሉ? ብዙ ናቸው እናውቃለን። ከአራት ሺህ በላይ ይመስሉኛል። ግን አደረጃጀታቸው የተለያየ ነው በአገልግሎት ሰጪነት በጤና በተለያዩ ዘርፎች ነው ያሉት ይሁን እንጂ ኃላፊነታቸውን በአግባቡ እየተወጡ አለመሆናቸውን ማህበራዊ ፍትህን በሀገሪቱ የማስፈን አላማን አንግቦ የተቋቋመው የኢትዮጵያ የሲቪልና የሙያ ማህበራት ምክር ቤት ይገልጻል። ከዚህ ባሻገር ወሳኝ በሚባለው የሰላም ግንባታና ማህበራዊ እድገት ላይ የሚሰሩ ሲቪል ማህበራት ቁጥር እጅግ ውስን መሆናቸው ተመላክቷል። አብዛኞቹ አላማቸውን ማህበራዊ ፍትህን ማረጋገጥ አድርገው ሲቋቋሙም ይህን መሰረት አድርገው እየሰሩ አለመሆኑን በመጥቀስ ምክር ቤቱ ኮንኗል። ብዙ የሲቪል ማህበረሰብና የሙያ ማህበራት ተንቀሳቅሰው ያልሰሩበትን ሁኔታ ሊኖር ይችላል። በሲቪል ማህበረሰብ ደግሞ ለሰላም እና ለማህበራዊ ኑሮ እድገት የሚሰሩ የተወሰኑ ናቸው። የህዝብ ብዛቷ ከ120 ሚሊዮን በላይ ስለመሻገሩ የሚነገርላት ኢትዮጵያ እነኚህ ማህበራቶቿ የዜጎች ዴሞክራሲያዊና ማህበራዊ ፍላጎት በሚጠበቅበት መርህ ላይ የተመሰረቱ ባለመሆናቸው ጉዳቱ እንደ ሀገር ነው ተብሏል። ሀገራችን ላይ ያለው አጠቃላይ ማህበራዊና ኢኮኖሚያዊ ሁኔታዎች በጣም ችግር ናቸው። ምክንያቱም አንዱም ችግር የማህበረሰብ የህዝባችን ብዛት ነው ያለው ኢኮኖሚና ማህበራዊ ተቋም ያለውም የህዝብ ብዛት እያስተናገድ አይደለም። ሰው ስራ ሲያጣ ወጣቱ ተምሮ የሚገባበት ሲያጣ ሲገባ የእናቱ እንጀራ ሲወጣ አባቱን ኪስ እያየ በሚሄድበት ጊዜ ወደ አልታሰበ አቅጣጫ ይሄዳል። ስለዚህ ይህንን በመልኩ ማስተናገድ ያስፈልጋል። በአፍሪካ የመጀመሪያው የሲቪልና ሙያ ማህበራት ምክር ቤት መሆኑን የሚገልጸው የኢትዮጵያ የሲቪልና ሙያ ማህበራት ምክር ቤት አፍሪካ የሚገባት እድገት ላይ እንድትደርስ ብሎም ሰላምና መረጋጋት እንድታገኝ የተለያዩ የአህጉሪቱ ሀገራትን ያካተተ አህጉር አቀፍ ጥምረት ለመመስረት ስራዎች እየተሰሩ ስለመሆናቸው ተናግሯል። ይህ ጥምረት በሀገር ውስጥ ያሉትን ማህበራት የተቋቋሙለትን ዜጎች በንቃት እንዲሳተፉ ድምጻቸው ተሰሚነት እንዲያገኝና በዘላቂ ሰላም ግንባታ ላይ የሚያደርጉትን የሚነለግዝ ይችላል ተብሎ ተስፋ ተጥሏል። ተከፍሎበታል። የአፍሪካ የሲቪልና የሙያ ማህበራት ጥምረት በመፍጠር የአፍሪካውያን በተፈጥሮ ሀብታቸው እንዲጠቀሙ ከጦርነትና ከግጭት አፍሪካ እንድትወጣ አንድ የሆነች አፍሪካ፣ የበለጸገች አፍሪካ እንድትኖር ለማድረግ በአፍሪካ ሕብረት ውስጥ የሲቪሊያን እና የፕሮፌሽናል አሶሲሽንስ መቀመጫ እንዲኖራቸው እና ድምጻቸው እንዲሰማ ለማድረግ ጥረት እያደረግን ነው። በተለያዩ ዘርፎች የሚሰሩት የኢትዮጵያ ሲቪል ማህበራት ያሉባቸው ክፍተቶች ተደፍነው የሚጠበቅባቸውን ኃላፊነት በአግባቡ ይወጡ ዘንድ እርስ በእርስ ያላቸውን ጥምረት ለጠናክሩ እንደሚገባ አጽንኦት ተሰጥቷል። በአንድ ላይ ሆነን ለሀገራችን ልማት፣ እድገት፣ ሰላም እና ለማህበረሰባችን ፍትህ እና ርትህ እንዲኖር እንሰራለን። በጉለሌ የእጽዋት ማዕከል ለተፈጥሮ ለቱሪዝም ያላት ሚና በሚል መሪ ቃል የፓናል ውይይት ተካሂዷል። በውይይቱም ጥናታዊ ጽሑፎች ቀርበዋል። የአካባቢ አየርን መጠበቅ፣ ተፈጥሮን ሀብቶችን የማደስ እንዲሁም የማጥፋት ላይ የሚገኙ እንስሳትና እጽዋትን ለመጠበቅ የሚያስችሉ ጉዳዮች ዙሪያ በምክክር ተደርጓል። ሜቲ ፋንታውን በአዲስ አበባ ከ700 ሄክታር ስፋት በላይ ይዞ የሚገኘው የጉለሌ እጽዋት ማዕከል ቱሪዝም ለተፈጥሮ ያለው ሚናና ተግዳሮቶች በሚል መሪ ሀሳብ የውይይት መድረክ ተካሂዷል። ኢትዮጵያ በአየር ንብረት በብርቅዬ እንስሳት ረጅም እድሜን ባስቆጠሩ እጽዋቶች በበርካታ የተፈጥሮ ሀብት የታደለች ሀገር እንደመሆኗ ያላትን በመጠበቅ እንዲሁም እየተመናመኑና እየጠፉ ያሉ የእጽዋትና የአዕዋፋት ዝርያዎችን በመጠበቅ ረገድ የሚስተዋል ክፍተት መኖሩ ይነሳል። ይህን በመገንዘብ በተነቃቃ ሁኔታ የሀገር ሀብትን በመንከባከብ ትኩረት ሊሰጠው እንደሚገባ በመድረኩ ተመላክቷል። የጉለሌ የእጽዋት ማዕከል በአዲስ አበባ ሰፊውን ሰንሰለታማ ስፍራና የከተማዋ ሳምባ እንደመሆኑ በቱሪዝሙ ህብረተሰቡን ተጠቃሚ ማድረግ እንቅስቃሴዎች እንደሚያስፈልጉት እሙን ነው። የቱሪዝም ሚኒስቴር ሚኒስትር ዴኢታ ስለሺ ግርማ በኢኮቱሪዝም ላይ ደጋና ወይና ደጋ በሆኑ አካባቢዎች ብቻ ከመወሰን ይልቅ በአራቱ ማቅጣጫ ባሉ የኢትዮጵያ ክፍሎች ያለውን የቱሪዝም ሀብት በሚገባ በመጠቀም ስፍራዎቹን ለጎብኚዎች የማስተዋወቅ ስራ ይጠበቃል ይጠበቃል ሲሉ በአጽንኦት ተናግረዋል። ኢትዮጵያ እንግዲህ ከራስ ደጀን፣ ሰሜን ተራሮች፣ ባሌ ተራሮች ጀምሮ እስከ ዳሎል ድረስ ከኖርዌይ እስከ ዱባይ ማለት ነው። በጣም ከደጋው እና ውርጭ ካለበት እስከ በረሃና ቆላማው ቦታ ድረስ ያለበት ሀገር ስለሆነ በዚህ በሁሉም ቦታ የኢኮ ቱሪዝም ማስፋፋት ይቻላል። ኢኮቱሪዝም ቱሪዝም ጫካ በሆኑና ደጋማ አካባቢ ብቻ ሳይሆን የትኛውም ተፈጥሮ ባለበት በዴዘርት በብርሃም ጭምር መቋቋም የሚችል የቱሪዝም እንቅስቃሴ ስለሆነ አገራችን ለዚህ ምቹ በመሆኗ ኢኮቱሪዝም ተመራጭ ነው።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 አበይት የምንላቸውን ዜናዎች ወደ እናንተ እያደረስን ነው። አሁን ደግሞ ወደ ውጭ ትንታኔ ያለፍን አሜሪካና ሩሲያ በዲፕሎማሲ በጋራ ጉዳዮቻቸው ዙሪያ ሁለተኛውን ዙር ድርድር ለማድረግ ነጻ በአውሮፓውያኑ ሚያዝያ አስር ቀን በኢስታንቡል ቀጠሮ መያዛቸው ተነግሯል። በሌላም ዜና ሩሲያ ከአሜሪካ በኢራን መሀል የሚደረገውን ድርድር እንደምትደግፍም ማስታውቃለች። የዓለም አቀፉ ዘገባችን መርጦ ያተኮረበት ጉዳይ ነው፣ እንደሚከተለው ይቀርባል አሜሪካና ሩሲያ ሁለተኛውን ዙር ውይይታቸውን ለማድረግ ቀን መቁረጣቸው ተሰምቷል። በጉዳዩ ዙሪያ ማብራሪያ የሰጠው የአሜሪካ የውጭ ጉዳይ ሚኒስቴር የሁለቱ አገራት ውይይት የሚካሄደው በቱርክ ኢስታንቡል መሆኑንም ነው የገለጠው። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትእግስቱ በቀለ ነኝ። የማይተማመን ባልንጀራ በየወንዙ ይማማላል ይሏል አባው የመድሪቱ ሁለቱ ለሀያላን ሀገራት ምንም አይነት የጸጥታና የፖለቲካ ጉዳዮችን አላካተተም የተባለለትን ወዲያም የዩክሬንንም ጉዳይ በአጀንዳ አላሰፈረም በተባለለት ሁለተኛው ዙር ድርድራቸውን በኢስታንቡል ነገ በአውሮፓውያኑ ሚያዝያ አስር ቀን ያደርጋሉ ተብሎ ይጠበቃል። ይህንን መግለጫ ያወጣው ደግሞ በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ነው። የመስሪያ ቤቱ ቃል አቀባይ ታሚ ብሩስ እንደገለጡት በሁለቱ ሀገራት መካከል የሚደረገው ውይይት በዋናነት ደህንነት በሁለትዮሽ ግንኙነት ዙሪያ ቀጣይ ጉዞ ምን መሆን እንዳለበት ለመምከር መሆኑን የገለጡት ይህ ሁለቱ ሀገራት የኢስታንቡሉ ኤምባሲዎቻቸውን አቋምና ተልዕኮ በዝርዝር ለማየትና ለማስቀመጥ ስለመሆኑ ምን የተገለጠው የሁለቱ ሀገራት የልኡካን ቡድኖች ባለፈው ጥር 27 ቀን በአሜሪካ ቆንስላ ጄኔራል የመኖሪያ ቅጽር ኢስታንቡል ውስጥ መምከራቸውን የአናዶሉ ዘገባ አስታውሷል። ይህ ሩሲያው የዜና ተቋም ታስ ባሰራጨው ዘገባ ወደ ኢስታንቡል የሚሄደውን የሩሲያን የልኡካን ቡድን የሚመሩት በቅርቡ በአሜሪካ የሩሲያ አምባሳደር ሆነው የተሾሙት ሰው አሌክሳንደር ዳሪቼቭ ሲሆኑ ወደ ኢስታንቡል የሚጓዘውን የአሜሪካን የልዑካን ቡድን የሚመሩት ደግሞ በአሜሪካ የውጭ ጉዳይ ሚኒስቴር ረዳት ሚኒስትሩ ሶናታ ኮልቶር መሆናቸውን ገልጧል። የአሜሪካና የሩሲያ የባለስልጣናት ልኡካን ቡድኖች ከዚህ ቀደም በዩክሬን የተያዘው ጦርነት በሚያበቃበት መንገድ ዙሪያ ለመምከር በሳውዲ አረቢያ ሪያድ መገናኘታቸው አይዘነጋም። ከዚያ ውጭ ክሬምሊን ባወጣው መግለጫው ደግሞ በአሜሪካና በኢራን መካከል የሚደረገውን ውይይት እንደሚደግፍ አውቋል። እንደ ክሬምሊን ዝርዝር መግለጫ ታዲያ በሁለቱ ሀገራት መካከል ያለውን ውጥረትና መካረር ለማለዘብ ዋናውና ብቸኛው መንገድ ፖለቲካዊና ዲፕሎማሲያዊ ውይይት ብቻ መሆኑንም የገለጠው ትናንት በሩሲያ ፓርላማ የታችኛው ምክር ቤት ተሰብስቦ ከተህራን ጋር ለ20 ዓመታት የሚዘልቀውን የወታደራዊና የሌሎች ዘርፎች ግንኙነትና ጉዳይ ማጽደቁን በተገለጠበት ወቅት ነው። ክሬምሊንም መግለጫውን ያወጣው የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ሰኞ በሰጡት ማብራሪያ አሜሪካና ኢራን የቀጥታ ድርድር ያደርጋሉ ማለታቸው ይታወቃል። ምንም እንኳን ኢራን ድርድሩ የቀጥታ ሳይሆን በሶስተኛ ወገን የሚካሄድ ነው ብትልም ይህ ክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ በሰጡት የትናንት አመሻሽ መግለጫቸው ደግሞ ሩሲያ በኢራንና በአሜሪካ መካከል ያለው ውጥረት እንዲረግብ ዲፕሎማሲያዊና ፖለቲካዊ መፍትሄት ይበጃል፣ ለዚያ ደግሞ ሩሲያ ሙሉ ድጋፏን ታደርጋለች ነው ያሉት። ፔስኮቭ በማብራሪያቸው በሁለቱ ሀገራት፣ በአሜሪካና ኢራን መካከል የሚደረገው ድርድር የቀጥታ የሚሆን በሶስተኛ ወገን ብቻ የተካረረውን ውጥረት የሚያለ ማስረዝብና መፍትሄ የሚያመጣ ይሁን ሲሉ ተደምጠዋል። በኢራንና በአሜሪካ መካከል ውይይት ተደርጎ ከስምምነት ላይ የማይደረስ ከሆነ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን በቦምብ እንደሚደበድቧት መዛታቸው ይታወሳል። ሩሲያና ኢራን በዲፕሎማሲና በወታደራዊ ዘርፍ ግንኙነታቸውን ማጥበቃቸው የተገለጠው ገና ሩሲያ በካቲት 2022 በብዙ ሺህ የሚቆጠሩ ወታደሮቿን በዩክሬን ለጦርነት ካዘመተችበት ጊዜ አንስቶ ነው። ሞስኮው ከዚያ በኋላም በዩክሬን ጦርነት የኢራን ስሪቶቹን የሻሂድና የካሚካዝ የካሚካዜ ሰው አልባ የጦር አውሮፕላኖችን መጠቀሟና ዩክሬንን ክፉኛ ማጥቃቷ ይነገራል። በሩሲያና ኢራን መካከል የወታደራዊና ፖለቲካዊ ኪዳን ውል የተፈረመው እንደ አውሮፓኑ አቆጣጠር በ2025 ጥር 17 ቀን በሩሲያው ፕሬዚደንት ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲንና በኢራኗቻቸው ማስዑድ ፓዘሽኪያን መካከል ነው። በዚያ የሁለቱ ሀገራት ስምምነት መሰረትም ሩሲያና ኢራን በወታደራዊና በጸጥታ ጉዳዮች ዙሪያ አብረው ይሰራሉ፣ የጋራ የጦር ልምምዳቸውንም በሁለቱ ሀገራት ምድር ያደርጋሉ ሲል ያሳያል። ሩሲያ ከኢራን ባላት ቀረቤታና ወዳጅነት ተንተርሳም በተህራንና በዋሽንግተን መካከል ለማደራደር በቅርቡ ሀሳብ ማቅረቡ አይዘነጋም። በሩሲያና በአሜሪካ መካከል ከመከባበር የሚሆን ከመፈራራት ባይታወቅም አሜሪካ በምስራቅ አውሮፓ ከሰፈሩት ወታደሮቿ አስር ሺህ ያህሉን ከዚያ ለማስወጣት ማቀዷን የበርካታ የመረጃ ምንጮች አመልክተዋል። ይህ ዜና የተነገረው ደግሞ በኤንቢሲ ኒውስ ትናንት በአውሮፓያኑ ሚያዝያ ስምንት ሁለት ሺ ሃያ አምስት አመሻሹን ነው። ቀድሞ የባይደን አስተዳደር የሩሲያን ወራሪ ኃይል ሲል ከዩክሬን ለማስወጣት በርካታ ወታደሮቹን ወደ ምስራቅ አውሮፓ ማስጠጋቱ ይታወቃል። ይሁንና ግን የትራምፕ አስተዳደር ከምስራቅ አውሮፓ ወታደሮቹን የመቀነሱና የማስወጣቱን እርምጃ በተመለከተ በዓለም አቀፉ የስትራቴጂክ ጥናት ማዕከል ምክትል ፕሬዚደንቱ ሴት ጆንስ በሰጡት ማብራሪያ አሜሪካ ወታደሮቿን የመቀነሷ ነገር በምስራቅ አውሮፓ ኃይሏን ሊያዳክመው ይችላል ሲሉም አስጠንቅቀዋል። አሜሪካ ከምስራቅ አውሮፓ ምድር ወታደሮቿን መቀነሷ በሩሲያ ቤት ልዩ ትኩረትን እንደሚያገኝም የወታደራዊ ና የወታደራዊና የፖለቲካው ዘርፍ ተንታኞች ይገልጣሉ። ዩክሬን በበኩሏ ዛሬ አንድ ክስ ይዛ ቀርባለች። ያውም የቻይና ወታደሮች ከሰሜን ኮሪያ ወታደሮች ጋር መሳ ለመሳ ሆነው የወጉ ነው ስትል። ዩክሬን በማስረጃ ባስረገጠችው የክሱ የእሷ ጭብጥም ከዚያ የዩክሬን ጦር ግንባር ሁለት የቻይናን ወታደሮች መማረኳን የተገለጠው ይሄ ደግሞ ሲያጋልጥ ይቆምጣል ይሉትን መሆኑ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ብልጋሪያ ሚሊተሪ ኮምን፣ ያኒኬኒውሲን፣ ቢ 9 ቢዝነስ ዴይና ስትሬት ታይምስን ተጠቅመናል።